ወላጆች ምግብ ለጀመሩ ከአንድ አመት በታች ያሉ ህፃናት በፍጹም መስጠት የሌለባቸው ስድስት አይነት ምግቦች። ሰላም፣ ዶክተር አማሩ ነኝ የህጻናት ስፔሻሊስት ሐኪም። እነዚህ ምግቦች ጠቃሚ ቢሆኑም ከአንድ አመት በታች ያሉ ህጻናት አንጀታቸው ገና ስላልነበረ የጤና ችግር ያስከትልባቸዋል። በመጀመሪያ የላም ወተት፣ በፕሮቲን የበለጸገ ቢሆንም የአንጀት መድማት ስለሚያስከትል ለደማነስ ያጋልጣቸዋል። ስለዚህ የጡት ወተት እና ፎርሙላ ብቻ መስጠት ያስፈልጋል። ሁለተኛ፣ ማር ክሎስትሮዲየም ቦትሊኒየም የተባለ ባክቴሪያ ሊኖረው ስለሚችል፣ ይህም ቦትሊኒዝም ለተባለ በሽታ ያጋልጣል። ቦትሊኒዝም ጡንቻ መዳከም፣ የመተንፈስ ችግር እንዲሁም ሞት ያስከትላል። ሶስተኛ፣ በአግባቡ ያልበሰለ እንቁላል ሳልሞኔላ የተባለ ባክቴሪያ ሊኖረው ስለሚችል፣ ይህም ከፍተኛ የሆነ ወደ ላይና ወደታች ያስከትላል። ስለዚህ በአግባቡ መብሰሉን ማየት ያስፈልጋል። አንዳንድ ህፃናት የእንቁላል አለርጂ ሊኖራቸው ስለሚችል ከመስጠት ይቆጠሩ። አራተኛ ጥራጥሬ፣ በሚመገቡ ወቅት ለትንታ ሊያጋልጣቸው ይችላል። አምስተኛ ጨውና ስኳር፣ ጨው የህፃናት ኩላሊት ገና ያልዳበረ በመሆኑ በኩላሊታቸው ላይ ጫና ሊፈጥር ይችላል። ስኳር ጥርስ ለማውጣት የተዘጋጀ ድዳቸውም ይጎዳል። ስድስተኛ በፋብሪካ የተቀነባበሩ ምግቦች፣ እንደ ጁስ፣ የህፃናት ምግቦች ሰሪፋም በጣም ቶሎ ማስጀመሩም ሆነ በተደጋጋሚ መስጠት የለባችሁም። በውስጣቸው ሳይበላሹ እንዲቆዩ ፕሪዘርቫቲቭስ እንዲሁም ለጣም ስኳር ስለሚኖራቸው ከአንድ ዓመት በታች ያሉ ህጻናት አይመከሩም። ስለዚህ ወላጆች ምግብ ሲያስጀምሩ በአንድ አይነት ምግብ በተደጋጋሚ በመስጠት ከዛም ወደ ሌላ ምግብ መቀየር ያስፈልጋል። ልጆን ቤት ውስጥ በተዘጋጀ እና በአግባቡ የበሰለ ምግብ ይመግቡ። ይህንን መልእክት ለሌሎች ወላጆች ሼር፣ ኮፒ ሊንክ እና ሪፖስት በማድረግ መልእክቱን ያጋሩ። አመሰግናለሁ።